ሰላም እንደምንሏቸዋል፣ የሐረር ግሎባል ኔትወርክ ተከታታዮቻችን የዕለቱ መረጃ ይዘንላችሁ ቀርበናል። በአማራ ክልል ራሳቸውን የሚያጠፉ ሰዎች ቁጥር መጨመሩ ተገለጸ። በኢትዮጵያ 43 ጋዜጠኞች መታሰራቸውም ታውቋል። የሆሊውድ ዝነኛው አክተር በ65 ዓመቱ ከዚህ ዓለም በሞት ተለይቷል። እስራኤል በጋዛ በፈጸመችው ጥቃት 322 ሕፃናት መሞታቸው ተገለጸ። ፕሬዝዳንቱ ሚኒስትሮቻቸውን በካቢኔ ስብሰባ ወቅት መተኛት እንዲያቆሙ አስጠነቀቁ። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደድ መሆኑ ተገልጿል። በስፔን ኮፓ ዴላሬ ፍጻሜ ባርሴሎና ከሪያል ማድሪድ ተገናኝተዋል። ላይክና ሼር በማድረግ ተጨማሪ መረጃ እንዲደርሶ ያደርጉ! በአማራ ክልል አንዳንድ አካባቢዎች ራሳቸውን የሚያጠፉ ሰዎች ቁጥር እየጨመረ መምጣቱን ነዋሪዎችና የሕክምና ባለሙያዎች ተናግሯዋል። ራስን ለማጥፋት የአእምሮ ሕክምና ቅስበታዊ አጋጣሚዎች ምክንያት መሆናቸውም ተገልጿል። በባህር ዳር ፈለገ ህይወት ሆስፒታል ባለፉት ሰባት ወራት ብቻ ከ156 ከራስ ማጥፋት ጋር በተያያዘ ሕክምና የመጡ ሰዎች መኖራቸውን አንድ የሕክምና ባለሙያ ለዶችቬሌ ተናግረዋል። በፈለገ ህይወት አጠቃላይ ስፔሻላይዝድ ሆስፒታል የድንገተኛ ክፍል ዶክተር ጓዴ ተዋበ ከአዲሱ ዓመት መግቢያ ጋር ተያይዞ ራስን ከማጥፋት ጋር በተያያዘ ጉዳተኞች ወደ ሆስፒታል መምጣታቸውን ገልጸዋል። ከታካሚዎቹ መካከልም ብዙዎቹ ከተጎዱ በኋላ ወደ ተቋሙ በመድረሳቸው ሕይወታቸው እያለፈ መኖሩን አመላክተዋል። ራስ ለማጥፋት የሚያስችሉ መነሻ ምክንያቶች በርካታ መሆናቸውን ጠቅሰው ዋነኛዎቹ ድብርትና ቅስበታዊ ሁኔታዎች የሚፈጥሩት ሁኔታ እንደሆነ ተናግረዋል። እስራኤል እንደ አዲስ ባለፉት ሁለት ሳምንታት በጋዛ በጀመረችው ጥቃት 322 ሕፃናት መገደላቸውን የተባበሩት መንግስታት አስታወቀ። በተጨማሪም በዚህ ወቅት ቢያንስ 69 ሕፃናት መቁሰላቸውን የተባበሩት መንግስታት የሕፃናት መርቻ ድርጅት ዩኒሴፍ ገልጿል። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነትን መራዘምን ሐማስ እንዲቀበል ትፈልጋለችም ተብሏል። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂ መረጋጋት ማምጣት ያለመ ሁለተኛ ምዕራፍ ተግባራዊ ይሁን እያለ መሆኑ ተቁሟል። ሆኖም እስራኤልና አሜሪካ ስምምነቱን በመቀየር አንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። ይህም የእስራኤል ጦር ከጋዛ መውጣት እንዲሁም ዘላቂ የተኩስ አቁምን የሚያዘገየው ይሆናል። ሐማስ መስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 252 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50399 በላይ ፍልስጤማውያን መገደላቸውን የጋዛ ጤና ሚኒስቴር የተገኘው መረጃ ያሳያል። የጋዜጠኞች የሙያና የተቋማት ደህንነት በኢትዮጵያ ውስጥ በ2024 ብቻ 43 ጋዜጠኞች ተይዘው ለእስርና ለአፈና መደረጋቸውን በጋዜጠኞች ደህንነት ላይ የሚሰራው የኢንተርናሽናል ሚዲያ ሳፖርት ጥናት አመላክተ ዋና መቀመጫውን ዴንማርክ የሆነውና አዲስ አበባ ላይ ጽሕፈት ቤት ያለው ይህ ድርጅት ኢትዮጵያ ውስጥ የቀጠሉ ግጭቶችና ጋዜጠኞች ከመንግስትም ከታጣቂዎችም ለሚቃጣ እስር፣ እገታ፣ ማስፈራሪያና ማዋከብና ጥቃት ተጋላጭነት አድርጓቸ ይገባቸዋል ብለዋል። ብሔራዊ ደህንነትና ብሔራዊ ጥቅም ጋዜጠኞችን ከስራ እንዲያቆሙ ግጭቶችንም ከመዘገብ እራሳቸውን እንዲያቅቡ እንደ ማስፈራሪያ እያገለገሉ መሆኑንም አይኤምኤስ ባሰራጨው የጥናት ውጤት አመላክቷል። ኢትዮጵያ ውስጥ ጥናት በተደረገበት በጎርጎሮሳውያኑ 2024 ምንም እንኳን የጋዜጠኞች ግድያ ባይኖርም 43 ጋዜጠኞች አንድም ተይዘው ታስረዋል፣ አልፎም ታፍኗል ያለው ድርጅቱ በግጭቶች ምክንያት የብዙሃን መገናኛ ነፃነት ወደ ኋላ ያሽቆለቆለ በመምጣቱ ኢትዮጵያ በዚህ ረገድ ዝቅተኛ ደረጃ ካላቸው ሀገሮች ተርታ ተሰልፋለች ሲል አመላክቷል። በኢትዮጵያ ውስጥ በጋዜጠኞችና በብዙሃን መገናኛ ተቋማት ላይ የሚደርሰው ጥቃት ታይቶ በማይታወቅ ሁኔታ መጨመሩ ተጠቁሟል። በኢትዮጵያ ያሉ ጋዜጠኞች ከመንግስት የጸጥታ ኃይሎች እና ታጣቂ ቡድኖች በተጨማሪ በፖለቲካ ሰዎችና በነጋዴዎች ጭምር ስለ ፖለቲካ ግጭት፣ ንግድና ፋይናንስ በመዘገባቸው ጥቃት ተዘንዝሮባቸዋል ተብሏል። የጥናቱ የጥናት ግኝቱ በአብዛኛው ወረዳና በቀበሌ ያሉ ባለስልጣናት በጋዜጠኞች ላይ ጥቃት ማድረሳቸውን ያሳያል። ከስራት፣ አፈና፣ ጾታዊ ጥቃት በተጨማሪ የገንዘብና የህግ ማስፈራሪያዎችን የመሳሰሉ የደህንነት ስጋቶች በመድረሳቸው ጋዜጠኞችና የሚዲያ ተቋማት ስራቸውን በነጻነት እንዳይሰሩ ስልታዊ በሆነው መንገድ ጫና ደርሶባቸዋል። በድንቅ የትወና ብቃቱ የሚታወቀው ቫልኪልመር በ65 ዓመቱ ከዚህ ዓለም በሞት ተለየ። በቶፕ ገንና በባትማን ፊልም ድንቅ የትወና ብቃቱን ያሳየው ቫልኪልመር በ65 ዓመቱ ከዚህ ዓለም በሞት መለየቱ ተገልጿል። ታዋቂው የአሜሪካ ተዋናኝ እንደ አውሮፓውያን አቆጣጠር ። በ1986 አይስማን በተሰኘ ፊልም ላይ ከታዋቂው የፊልም ተዋናኝ ቶም ክሩዝ ጋር አብሮ በመተወን ብቃቱን አሳይቷል። እንዲሁም በ1995 በባትማን ፊልም ላይ ባትማንን ሆኖ በመጫወት በሰዎች ዘንድ እውቅናና ተወዳጅነትን አጥርፏል። ኪልመር በቶፕ ገን ባሳየው ድንቅ ብቃት ምክንያትም ፊልሙ በጊዜው ከ263 ሚሊዮን ዶላር በላይ ገቢ ሊያስገባ ችሏል። ልጁ መርሴዲስ ለኒውዮርክ ታይምስ በሰጠችው መግለጫ አባቷ በሳምባ ምች እንደሞተ ተናግራለች። ኪልመር ፊልሞች ላይ ባሳየው ብቃት በብዙዎች ዘንድ ተወዳጅነት አትርፏል። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታወቀ። ትምህርት ሚኒስተሩ ብርሃኑ ነጋ ትላንት መጋቢት 24 በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ተኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት የ12ተኛ ክፍል አገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆ መሆናቸው ተጠቁሟል። ችግሩን በአጭር ጊዜ ውስጥ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጿል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በአራት ዓመት የሚመረቅ ተማሪ እስከ ሶስተኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሩ ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎቱን ይሰጥና እንዲመረቅ ይደረጋል ሲሉ ተናግሯል። ይህም ሲሆን የተማሪዎቹ መሠረታዊ ወጪ የሚሸፈን እንደሚሆንም አክለዋል። ይህ አሰራር ለተማሪዎችም ለራሳቸውም የተግባር ትምህርት እንደሚሆንና እየበለጠ እንዲበስሉ እንደሚያደርጋቸውም ተናግሯል። ተማሪዎቹ የመምህርነት ሙያ ተላብሰው በዚያው ወደ ሙያ እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ የአስተማሪ ቁጥርን ለማሳደግ እንደሚረዳም ሚኒስትሩ አብራርቷል። የዛምቢያው ፕሬዝዳንት ሀካንዴ ሂችልማ ሚኒስትሮቻቸው ስብሰባ ወቅት ላይ እንዳያንቀላፉ ማስጠንቀቂያ መስጠታቸው ተገለጸ። በፕሬዝዳንቱ እምነት ሚኒስትሮቻቸው በስብሰባ ወቅት ቸልተኝነታቸውና ራሳቸውን መቆጣጠር የተሰናቸው መሆኑን መረጃዎች ጠቁመዋል። ሂችልሜ ይህን የተናገሩት አዲስ ተሿሚ ሚኒስትር ኃላፊነታቸውን ለመጀመር ቃለማህላ መህላ በፈጸሙበት ስነስርዓት ላይ ነው። ሰዎች በካቢኔ ስብሰባ ወቅት የሚያንቀላፉት ምሽቱን የታሳልፈው ነው፣ ለእኔ ይህ ትልቅ ወንጀል ነው ብሏል። እርሳቸው በትክክል ምን ለማለት እንደፈለጉ ባይገልጹም የሀገር ውስጥ መገናኛ ብዙሃን ይህን ሲተረጉሙት ከመጠን በላይ አልኮል መጠጣትና ምሽት ላይ ድግስ ማብሳትን ለማለት ነው ብለዋል። ኢችሌማ በ በ2021 ከፍተኛ የህዝብ ድምፅ በማግኘት ሲያሸንፉ በአፍሪካ ሁለተኛዋ የመዳብ አምራች ሀገርን ወደ ከፍተኛ ኢኮኖሚ ባለቤትነት ለመቀየር ቃል ገብቷል። ፕሬዝዳንቱ ወደ ስራ ከገቡ በኋላም ከደካማ የስራ አባ አፈጻጸም ጋር በተያያዘ ሚኒስትሮችን ጨምሮ በርካታ ከፍተኛ ባለስልጣኖችን ከስራ ሰናብተዋል። ዛንት ምሽት ተጠባቂ በነበረው የስፔን ኮፓዴላሬ ግንባይ ፍጻሜ ጨዋታ ባርሴሎና አትሌቲኮ ማድሪድን አንድ ለ0 በማሸነፍ ለፍጻሜ መድረሱን አረጋግጧል። ከሳምንታት በፊት ቀደም ብሎ በተደረገ የመጀመሪያ ዙር ጨዋታ ባርሴሎና ከአትሌቲኮ ማድሪድ አራት ለአራት መለያየታቸው የሚታወስ ነበር። በምሽቱ በተደረገው የ ባርሴሎና በፌራንቶራስ ጎል ታግዘው ለፍጻሜ መድረሳቸውን አረጋግጧል። ባርሴሎና የደረሰ መርስ ጨዋታውንም አምስት ለአራት በሆነ ውጤት በማሸነፍ በፍጻሜው ምንጊዜም ተቀናቃኙ ሪያል ማድሪድ ጋር መድረሳቸውን አረጋግጠዋል። የባርሴሎናው ዋና አሰልጣኝ ሃንሲ ፊሊክ ቡድናቸው በትክክለኛው መንገድ ላይ መሆኑን ገልጿል። ከድሉ በኋላም እኛ ባርሴሎናዎች ነን ሲሉ መደሰታቸውን የገለጹት አሰልጣኙ ባለፉት ወራት ብዙ እድገቶች አሳይተናል፣ በቀጣይ የሶስትዮሽ ዋንጫ ለማሳካት ህልማቸው መሆኑን ጠቁመዋል። ጀርመናዊ አሰልጣኝ በአሰልጣኝነት ታሪካቸው የፍጻሜ ጨዋታ ተሸንፈ ያቁም ያደርጓቸውን ስድስት የፍጻሜ ጨዋታዎችም አሸንፈዋል። ይህ በእንዲዳለት ትላንት በተደረገ የ30ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ኢስፒክታውን ቦርን ማወትን ሁለት ለአንድ አስቶንቪላ፣ ብራይተንን 3 ለ0 ማንቸስተር ሲቲ ሌስተር ሲቲን ሁለት ለ0 ሲያሸንፉ፣ ኒውካስል ብሬንትፎርድን ሁለት ለ1 ረትተዋል። ሳውዛምፕተን ከክሪስታል ፓላስ ያደረጉት ጨዋታም አንዳቻ ተለያይተዋል። በሜርሴሳይድ ደርቢ ደግሞ ሊቨርፑል ኤቨርተንን በጠባብ ውጤት 1 ለ0 በማሸነፍ መሪነታቸውን አጠናክረዋል። ሐረር ግሎባል ኔትወርክ ትከታተሉት የነበረው መረጃ ይህን ይመስላል። ላይክና ሼር በማድረግ ተጨማሪ መረጃ እንዲደርሶ ያድርጉ።